ዝታ ወደ ጨረቃዎች አይመጡም ወይ? ዛሬ ሲስ ይመጣሉ። አይዟችኋል፣ ትናፍቁ ትናፍቃችሁ፣ ጠብቁ፣ ይመጣሉ። ውድ ቤተሰቦቻችን ዛሬ ግን የመጣውበት እንትዙ ግን አላዛር ምን አይነት ስሜት እንዳለው ምን አይነት ወንድ ነው ብላ አስባ ነው። እንደው በፕሮሰስ ደግሞ ታፈቅራለሽ ና ያው እኔ እና እሱ ብዙ ጊዜ ውሏችንም አንድ ላይት ነው። ጾታችሁ የተለያየ ሰው መሆኑ ስታቁ ወንድ ልጅ በእንደዚህ አይነት መልክ ስትቀርቡ ምን እያሰባችሁ ነው የምትቀርቡት? የትዩበሯች ጥያቄ። አልፈርድበትም፣ ግን እኔ አሁን ካላዛር ጋር የፍቅር ነገር ምናምን የወንድ ልጅ ፍቅር እንዲይዘው ካማለላችሁ በኋላ ወደ ኋላ ወደፊት የምትሉት ነገር አይምትኝ። እኔ ግዴታ እኔም ስሜት ስላለኝ ቻኩዬ ምንም የምጀምረው ነገር የለም። ቤቱ ካለሽ እሺ የሚለውን ነገር ተቀበዩ። እንደ ሴቶቹ መግደርደር ከሆነ ደግሞ አላዛር ታግዘህ ጠይቅ። ቁም እኔ ምንም አይነት አሁን ላይ ምንም ያላቀም ላይ ካልፈለግሽ፣ አንድ ወንድ ልጅ በፍቅር በተለያየ ነገር እንደውም ያላዛር በጣም ግልጽ በሆነ መልኩ ሲንከባክብሽ እንደማትፈልጊ መናገር ነበረብሽ። የወንድ ልጅ ስሜት ከገደብሽ በኋላ ከጎዳሽ በኋላ ቤተሰቦቹ ጋር ሄደሽ እንደገና ወደ ኋላ ወደፊት ምን ይሉታል ቤተሰብ? ሰላም ጤና ይስጥልን። እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? እንግዲህ ሰሞኑን የጨረቃ ፋሚሊዎች ስለሌሉ በጣም ብዙ ቤት ዙረት አብዝቻለሁ እየዞርኩ ነው። እንግዲህ እግሬ እስኪ ቀጥን እየዞርኩ ነው ቤተሰብ። እንግዲህ ዞር ዞር ስል መቼስ ያው ሀሳብ የሚሰጥበት ነገር ሲኖር አናልፍም ማለት ነው። ዛሬ እንግዲህ እናንተ ታቋጫላችሁ ታዋጫላችሁ። በእርግጠኝነት ከዚህ በፊት ለብሩክና ለሃይሚ ስፖንሰር ነበረ የጋቢሾ እንግዲህ ዛሬ ሐሳብ ልሰጥናቸዋለሁ። ሀሳብ ስሰጥ እንግዲህ በመሃል ላይ ያው ማስቀይማቸው ከሆነ ኮመንት ጽፉልኛላችሁ። እኔ ግን የመሰለኝን ነገር ነው የምናገረው፣ በሴትም ሆነ በወንድ ማለት ነው። በማንም እኔ አልፈርድም። ሚዲያ ላይ የወጣ ነገር ሀሳብ የሚሰጥበት ሁሉ ሀሳብ ሰጥበታለሁ። ና ዛሬ እንግዲህ ያው ጨረቃ ፋሚሊዎች ሳይኖሩ ሲቀሩ በጣም ብዙ ቲዎሮችን እየተዋወኩ ሰብስክራይብ እያደረኩ ነው። በዚህ አጋጣሚ ማለት ነው በፊት ጨረቃዎችን አያለሁ። ስለ ጨረቃዎች ሐሳቤን እሰጣለሁ እወጣለሁ በቃ ለምን ስራ ስለሚበዛብኝ ማለት ነው። አሁን የጨረቃዎች ማይበትም ቦታ ምን አይበታለሁ ስለዚህ ወደ እየሄድኩ ነው እየዞርኩ ማለት ነው። እና ዞር ዞር ስል አላዛር ሲያለቅ ሳይወት በእርግጥ ስክሮል ላይ እኮ አየዋለሁ ሲመጣልኝ፣ እንዲሁ ቪዲዮ ላይ ሲመጣልኝ ላይክ አርጌ ቶሎ እሄዳለሁ። ግን አልጨርሰው ቪዲዮ ግን ምን አሷሸኝ እኔ ማለት ነው። እና ይሄ ይሄ ቪዲዮ ቪዲዮን ደግሞ ጭርስ አርጋችሁ ስታዩ ነው ቪዲዮ የምትሰሩት አንድ ቪዲዮ እንጂ መነሻውን ይዛችሁ ለመስራት ይከብዳል። እንግዲህ፣ ይቅርታ አድርጉልኝ። በነገራችን ላይ ቪዲችሁና አላይም ስላልኩ እንዳይደብራችሁ፣ ግን አየዋለሁ ግን አልጨርሰውም። ምናስ ሸኝኔ እማልጨርስበት ምክንያት ደግሞ ሌላ ቦታ ስለምሄድ ማለት ነው። የጨረቃዎችን ያው ሞቼ ተሟሞቼ ቢሆን ግዴታ ነው ቢሆን እያቋረጥኩ ቢሆን ጨርሼ አይቼ ነው። ጨረቃ ፋሚሊ ማለት ነው። ሰሞኑን ስለሌሉ ነው። እንግዲህ ዛሬ ይመጣሉ። ሰፕራይዝ አለ ምናምን እየተባለ ነው። እንግዲህ የምናየው ይሆናል ማለት ነው፣ ውድ ቤተሰቦቻችን ዛሬ እንግዲህ ስለ አላዛር ሀሳብ ልሰጥ የመጣሁት አላዛር እንግዲህ እንደምታውቁት ከቡታጅራ ጋር በቅርብ ጊዜ ነው ተዋውቆ ከቡታጅራዎች ጋር ሚክስ የሆነ የነበረው ማለት ነው። እንግዲህ ትንሱን እንዴት እንዳገኛት በምን አይነት መልክ እንዳገኛት ባላቅም፣ ትንሱም እንግዲህ እንዳያቸዋት፣ አብርሃም ነው የቶብ ቻናል የከፈተላት። እዚህ ደረጃ ትደርሳለች ብሎም ያሰበ ሰውም የለም። በአጭር ጊዜ ውስጥ ግን እናንተ ቤተሰቦች፣ ምርጥ ቤተሰቦች ስላላችሁ እዚህ ደረጃ ላይ ደርሳ ደስተኛ ሆና እየኖረች ነው። አሁን እግዚአብሔር ይመስገን ከነበረችበትና ከአሁን ላይ አረብ ሀገር ከመሰደድ ድና በሀገሯ ላይ የራሷ እንትን እያለች እየኖረች ነው። ጸጉሬን ሰበሰብኩ። ሴትዮዋ ጠርታኝ ሄጄ ነው እንደገና ማለት ነው። ቀሚሱ ከውስጥ ሱሪ ያለኝ ከላይ ነው የለበስኩት እና ሚስጥር አላወጣም ብቻ ይገባቸዋል። ጸጉርሽ መጀመሪያ ተንጨበረረ፣ ከዛ ተፈታ እንዳትሉኝ ነው። አስሬ ከሄጄ ከዛ ተመልሼ ነው የመጣሁት እና መለላችሁ ፈልጌ ነው። ውድ ቤተሰቦቼ፣ ወንድ ልጅ በስሜቱ ላይ በሞራሉ ላይ እንደዚህ መረማመድ ያስጠላል። የማትፈልጉት ከሆነ ሌሎችም ዩቲዩበሮች ስላላችሁ ነው፣ ሌሎችም ትመጣላችሁ እኮ ሌሎችም ሴቶችም ወንዶችም አላችሁና፣ አሁን ስለ ሴት ነው መስጠት ምፈልገው ዛሬ ማለት ነው። ምክንያቱም ስለ ትንሱ ማለት ነው ትንሱ ምሳሌ ሆና፣ ግን ይህንን ነገር ስናገር ለትንሱ ብቻ አይደለም የምናገረው ለሌላውም ይጠቅማል ብዬ የማስበውን ነገር ነው የምናገረው። አንድን ወንድ ልጅ እንደውም በመጀመሪያ አላዛር አሁን በጣም በግልጽ ነው እየተናገረ ያለው መጀመሪያ እናቴ ለሚስት አጉርስ ትላለች ምናምን በጣም በብዙ ነገር በግልጽ ነው አላዛር እንግዲህ የሚቀርበው ማለት ነው ሴትዮዋ የ እንትን እያለች ዛሬ ቤት ናት ና ለዛ ነው የምገላመጠው ቤተሰብ ቅር እንዳይላችሁ እሺ ይቅርታ እና ምን ልላችሁ ፈልጌ ነው ወንድ ልጅ በጾታዊና በጓደኝነት ያሰባችሁን ወንድ ታውቃላችሁ። በመጀመሪያ ዩቱብ ቻናል ለመስራት ስትገናኙ የራሳችሁን ሀሳብ የራሳችሁን ፍላጎት ግልጽ አድርጋችሁ ትናገራላችሁ። አሁን ትንሱ ማለት ነው አላዛር ብዙ ጊዜ ይጠይቋታል እንግዲህ ለድራማው ይሁን ለምን ይሁን አናቅመኛ መናገር የምንችለው ሚዲያው ላይ በቀረበ ልክ ነው። አሁን አላዛር አቀራረቡ ትንሱ ጋር በግልጽ ሁኔታ ነው የቀረባት፣ እውነት ለመናገር ምክንያቱም ጓደኛ አለሽ ወይ፣ ፍቅረኛ አለሽ ወይ፣ እንዴት ነው ቤተሰብ ላስፈቅድ ወይ፣ ይዞ ሲሄድ መዝናኛ ቦታ ቤተሰብ ላስፈቅድ ወይ፣ እንደዚህ ነው። ሁሉን ነገር ጠይቋት ነው የሚወስደው። ፍቅረኛም እንደሌላት ተናግራለች። ከዛ በመሀል ምን ተፈጠረ? የት ሀገር ነው ዋሳ ነው አዋሳ ነው አርባ ምንጭ የሆነ ቦታ ብቻ ሄደው ነበረ አይቻለሱን እዛ ሄደው እሷ እሱ አብረን እንደራለ። እሷ ደግሞ በማክሰኞ ቀን አረገዝኩ ምናምን እና፣ ይሄን ያህል የመዝናኛ ቦታ ስትሄዱ ይሄ ሰው በህይወት የቢመጣ በምን አይነት መልኩ ነው የምመልሰው? አስቀይሟለሁ ወይስ አላስቀይመውም? ማላስቀይምበትስ መንገድ እንዴት ነው? እንዲህ አይነት ጥያቄ ቢመጣብኝ ስ ብላችሁ በመጀመሪያ አስቡ ሴቶች፣ ወንድ ልጅ መጥቶ ከሚያዝንባቸው በፊት ማለት ነው ማሰብ አለባችሁ እንጂ ወንድ ልጅ እንደዚህ በፍቅር የሚያስለቅስ ሴት እኔ ደስ አይለኝም። ይቅርታ አድርጉልኝ፣ እግዚአብሔርን እኔ ወንድ ልጅ ሲያለቅስ አልወድም፣ አልወድም። በቃ ደሜ ነው የሚፈላው ወንድ ልጅ ሲያለቅስ ማለት ነው። እግዚአብሔር ይመስገን፣ እኔ ብሩክ እስካሁን አንድ ቀን አልቅሶ አላየሁትም። አንድ ቀን ብቻ ነበረ ከፍቶት በጣም፣ በቃ እንባ አቅሮ የነበረው የዛ ቀንም አልቅሽ አልቅሺ ወጥቶልኛል። ከዛ በኋላ ግን እግዚአብሔር ይመስገን፣ አሁንም ቢሆን እግዚአብሔር ይጠብቀው ፈጣሪ ማለት ነው። ሴት ብታለቅስም ምንም ማታ አይደለም። እኛ ሴቶች ብናለቅስም ያን ችግር የለውም። ሲጀመር ሴት የምትወጣው በእንባ ነው። ሲጀመር ሴትም አታልቅስ እንድታለቅስ አልፈልግም፣ ግን ደግሞ እኛ ሴቶች ያው ብዙ ጊዜ እንደዚህ አይነት ነገር ሲገጥመን በማልቀስ ነው እልሃችን የምንወጣው። ይሄ የታወቀ ነው። እኔም ስላለው በሴቶኝ ስላለው ማለት ነው እና ትንሱዬ፣ አሁን ምን ይዋጠኝ ነው እና እናቶ ጋር ሄደሽ ቤቱ ሄደሽ ከእናቴ ጋር ልንገራት ፍቅረኛ መሆንሽን ብሎ ሲናገር፣ እኔ እኮ ውዝግግብ ነው ያረጋችሁኝ። የምሬን ነው። ዛሬ ደግሞ ይባስ ብላ ትልቅ እናት ይዘሽ መጣች እንደው ለድራማም በቃ ትልልቅ ሰዎችን መቀላቀል አለባቸው ማለት ነው። በቃ ትንንሹ ስሺ ወጣቱ ስሺ። አሁን እሷን አሁን እሷን እናትሽን ይዘሽ መጣሽ። እናትሽ ትወልሻለች መቼስ። እሷን ይዘሽ መጣሽ። አሁን ምን ለማድረግ ነው እሷን ሳምጥሽ? እሷ ስትፋቀሪት በዛን ሰዓት አላዛር ሲያዝናናሽ ምን ሲልሽ አልነበረች? ቪዲዮሽን ያየችው እንግዲህ ነው ወይስ ያማከርሻት ነበር? የምትሄደው። እዚ ጋ እኮ መወሰንም አለመወሰንም የምትችሉት ሁለታቸው ብቻ ናቸው፣ አላዛርና አንቺ ብቻ። ከመጀመሪያው ጀምሮ አካሄድሽን ብታስተካክል ኖሮ ዛሬ ላይ ይሄ ሁሉ ነገር ባልመጣ። አሁን አላዛር ትክክል ነው ትክክል አለም አለም ወንድ ልጅ ነው። ለምን ጠየቃት ማለት አይቻልም። ምክንያቱም በመጀመሪያ መንገዶችን አስተካክሏል። መንገዶችን አጥርቶ ለመሄድ እየሞከረ ነው። በዛ መሃል ግን የሆነ ነገር ካለሽ ካልፈለግሽም እንኳን አይ አላዛር እኔ አልፈልግም፣ እንደዚህ እንደዚህ አይነት አላማ አለኝ። ይሄ ሁሉ ጉዞ ሳትጓዙ ማለት ነው እንደዛ ብለሽ ማስረዳት። አንዳንድ ወንድ በግልጽ ይቀርባችኋል። አንዳንድ ወንድ ደግሞ ቀስ ብሎ ተረጋግቶ ሁሉ ነገር ጨርሶ ፍቅራችሁን ይገልጽላችኋል፣ በተግባር እያሳያችሁ ማለት ነው። አንዳንድ ወንድ ደግሞ ተግባሩንም ፍቅሩንም እያሳየ አንድ ላይ መቀጠል ይፈልጋል። ይሄ የሰዎች ባህሪ ነው። በቃ ይሄ አንዳንድዴ የሚሰጣችሁ ጸጋ ነው። አዛን እያለ ነው እንትን ሊሆን ላቋርጥ እንዲ እስኪ ውብኝ አዛን እስኪ ያልቅ ድረስ አቋርጭ ነው ውድ ቤተሰቦቼ እና እስኪ እንደ የራሳችሁን አመለካከት ብጽፉላቸው በጣም ደስ ይለኛል። እኔ እኔ በበኩሌ ተንሱ ጋ ነው ጥፋቱ ብዬ ነው ማስበው። ምክንያቱም ወንድ ልጅ ጥፋት የለበትም መሆን ያለበት እና የጠየቀው ፍላጎቱን የጠየቀው ፍላጎቱን እንደምታሟላ ዘንድ ሆና ቀርበዋለች በቀረበችው ልክ ነው እሱም ቀርቦ ሊናገራት የቻለው ባትቀርቦ ኖሮ አይናገራትም ብዬ ነው ማስበው። ስለዚህ ስህተቱ ትንሱ ጋ ነው ያለው ብዬ ነው ማስበው። አንዳንድ ጊዜ ፍቅር መፈቀር ፈልጋችሁ ፍቅርን ሳይረዷችሁ የሚቀር ወንዶችን ትወቅሳላችሁ ሴቶች፣ ግን ደግሞ እንደዚህ ፍቅራቸውን ተረተዋችሁ ወደ ፍቅራችሁ መንገድ ሊገቡ ሲሉ ደግሞ አይ አይሆንም እንቧከረጊው የምትሉ አላችሁ። ስለዚህ በመጀመሪያ እናንተ ውስጣችሁ እንዲህ አይነት ነገር ቢመጣብኝ ፈቃደኛ ነኝ አደለሁም፣ ይሄ ሰው ሲያዋጣኝ አያዋጣኝም። በመጀመሪያ ለስራ ከሆነ ለስራ ነው የቀረብኩ ከመጀመሪያው፣ እንደዚህ አይነት ስሜቱ ሳይገባ ማለት ነው። ሶ አሁን አላዛርን ትንሱን ጎርተሸዋል፣ ጎርተሸዋል ነው እኔ በበኩሌ የምለው። ምናልባት የሴትነቱ ወጉ ይድረሰኝ ብለሽ ተግደርድረሽ ከሆነ አላዛር ደግሞ በትዕግስት ሆነ መጠየቅ ነው ያለብህ። ማልቀስ ማለቃቀስ አይጠበቅብህም። ከወንድ ልጅ ማልቀስ የማይጠበቅ ነገር ነው። ስታለቅስ ሲጀምር ስታለቅስ፣ እኔ የህፃናቶቹን አሸንጓሌት ነው የሚመስለኝ ሲያለቅስ ማለት ነው። አላዛር ይቅርታ አድርጉልኝ፣ ወንድ ልጅ ሲያለቅስ አልወድም እኔ። ቆፍጠን፣ በቃ ምራቁም ዋጥ በቃ። ከብሩክ ተማረ እሱን ደግሞ ማለት ነው። እስካሁን ብሩክ ብቻ ነው ቡታጅራ ሳያለቅስ ያየሁት። ዋጥ፣ እምባውም ወደ ውስጥ ዋጥ ነው የሚያደርጋት የኔ ጀግና ወንድም። መቼም ቢሆን አልቅሰሃልዩ፣ እና አላዛርም እንድታለቅስ አልፈልግም። ለምን ያው አንተ ወንድ ሜ ስለሆንክ ማለት ነው፣ የሚያስለቅስ ነገር እንኳን ቢኖር በቃ እንደዛ እስክትጨማድር ድረስ በቃ ፊት ማሳየት አይጠበቅብህም። ወንድ አያለቅስም አደል ቤተሰብ? ትክክል አለው። ካጠፋው በጣም ይቅርታ አድርጉልኝ ውድ ቤተሰቦች። እና ትላልቅ ሰዎች ጋር ደግሞ እንደዚህ የምታማክሪው ምናምን እውነት ለሆነ ነገር ነው እንጂ ውሸት የሆነ ነገር አታወሪ ተንሶ ማለት ነው። እና ምን አገባሽ ሀሳብ ለሷ መስጠት ምናምን ካላችሁኝ እንግዲህ እኔ እንደ ሴትነቴ የተሰማኝን ነው ምክንያቱም ዛሬ ያስለቅሰን ወንድ ነገ የሚገጥመንን አናቅም ወንዶችም ዛሬ ያስለቅሳችሁ ሴት ነገ የሚገጥማችሁን አታውቁም ስለዚህ ለነገም ጉዟችን እያሰብን ሺህ ዓመት አንኖርም በእርግጥ ግን ዛሬ ላይ ጥሩ ነገር እየሰራ ማለፍ ስላለብን ብዬ ነው ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል በትንሱና ባላዛር ማታ እንግዲህ በጨረቃ ፋሚሊዎች እያገናኘን ናፍቀውናል በጣም